ስምአብ አብ ወወልድ ወመንፈስ ቅዱስ አዱ አምላክ አሜን። ዛሬ የምናየው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እስራኤልን በዕፀ በለስ መልስሎ ያስተማረበትን በጥቂቱ እናየዋለን። ይህንንም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የሕማማቱን የመጀመሪያውን ቀን ሰኞን ይህን በተመለከተ ታከብረዋለች። በማቴዎስ ወንጌል ምዕራፍ 21 ቁጥር 18 ጀምረን ብንመለከት ወፀቢሆ ዘይአርግ ጊዜ ኢየሱስ ሀገር ርህበ ይላል። ሲነጋ በነጋ ጊዜ ከነጋ በኋላ ጌታ ወደ ከተማ ሲሄድ ተራበ። ወርእየ ዕፀ በለስ በፍኖት በጎዳና ዕፀ በለስን አየ። ከዚህ በኋላ ወሆራቢያ ይንሳፍሬ ምንያ ፍሬ ያገኛለሁ ብሎ ወደ እርሷ ቀረበ። ወይ ረከበ ውስቴታ ዘእን ጌታም ቅጠል እንጂ ከቅጠል በቀር ፍሬ አላገኘም። ወይ ቤሊያ ወይ ቤላ ኢይኩን እንከ ፍሬ ሙሴት ለዓለም ከእንግዲህ ወዲህ ለዘላለሙ ካንቺ ፍሬ አይገኝ ብሎ ረገማል። በዚህ ሰዓት ወየብሰት በጊዜሃ ይእቲ በለስ ያን ጊዜ ያቺ በለስ ፈጥና ደረቀች። አንድም ፍሬ በምታገኝበት ጊዜ ፈጥና ደረቀች። ምነው ማርቆስ ወይ ኮነ ጊዜሁ ለበለስ ይላል። ሊቁም እስመማዋይ ለክረም ትኡቱ ይሌለ ለምን ቢሉ ጊዜው ጸአተ ክረምት ነውና አንዳንድ በኩረ በለስ አይታጡም ብሎ ይህስ እንዳይገኝ ያውቅ የለምን ቢሉ ቅድመ ተዋህዶ አላዋቂ ስጋን እንደ ተዋህዶ ለማጠየቅ አኮ እየአእምሮ ህቡአት አላ ከመየሃብ መካን ለጥንተ ተስፌቱ ዘየአምር ህቡአት እንዲል። ወፀብ አንድም ወጸቢሆ ይሆ አለ ጌታ ሰው በሆነ ጊዜ ከሰው ፍቅር ተራበ። ወር የበኢየሩሳሌም እስራኤልን አየ። በለስ ዘይቤ ቤተ እስራኤል ሞንቱ እንዳለ ቅዱስ ያለ። ኦሆር አለ ደግ ሰው አገኛለሁ ብሎ ወደ ቤተ እስራኤል በመምህርነት ሄደ። ወይ ረከብ እስራኤል መባል እንጂ እስራኤል ከመባል በቀር ደግ ሰው አላገኘም ሲል። ወይ ቤላ እንግዲህ ወዲህ ለዘላለሙ ከአንቺ ደግ ሰው አይገኝ አላት። ወይ ስት ያን ጊዜ ቤተ እስራኤል ፈጥና ጠፋች። ይህን ለማጠየቅ አንድም ደግ ሰው የምታስገኝበት በምታስገኝበት ፈጥና ጠፋች። ምን ነው ፊትስ አስራ አራት እልፍ ከአስራ አራት ሺህ ህፃናት ኋላም እነዚያን የሚያህሉ ሰማዕታት እነ እስጢፋኖስ እነ ጳውሎስ ያሉ አይደለምን ቢሉ ከነዚህ ሌላ ሲል ነው። አንድም ወጸቢሆ ይላል። ጌታ ሰው በሆነ ጊዜ ሰው ከሰው ፍቅር ተራበ። ወርእየ በኢየሩሳሌም ኦሪት ተሰርታ አየ። ወሆር ድህነት አገኛለሁ ብሎ መምህረ ኦሪት ተባለ ወይ ረከበ ይላል ህግ መባል እንጂ ህግ ከመባል በቀር ድህነትን አላገኝም። ወይ ቤላ እንግዲህ ከእንግዲህ ወዲህ ለዘላለሙ ካንቺ ድህነት አይገኝ አላት። በዚህ ሰዓት ወየብሰት፣ ኦሪት ፈጥና አለፈች። አንድም ወፀ ቢሆ ጌታ ሰው በሆነ ጊዜ ከሰው ፍቅር ተራበ ወርእ በዚህ ዓለም ኃጢአትን ስንፍና ናየ አተጣ በፍኖ ፍኖት አለው ይህን ዓለም በጎዳና አንዱ ሲያልፍ አንዱ ሲተርፍ እንደሆነ በዚህም ዓለም አንዱ ሲያልፍ አንዱ ሲተርፍ ነውና በጎዳና መሰለው። በለስ አላት ኃጢአትን። በለስ ሲበሉ ለጊዜው ይጣፍጣል ኋላ ግን ይሆመድዳል። ኃጢአትም ሲሰሩት ለጊዜው ደስ ያሰኛል ኋላ ግን ያሳዝናልና ኦሆር ይላል ሀጥ ተባለ ይረከበ ሀጥ መባል እንጂ ሀጥ ከመባል በቀር ኃጢአት አልሰራም ወይ ቤላ እንግዲህ ወዲህ ለዘላለሙ ባንቺ ምክንያት በፍዳ የሚያዝ አይኖር ሲል ወይብሰት ያኝ ጊዜ ኃጢአት ፈጥና ጠፋች። አንድም ፍዳ በምታሲዝበት ጊዜ ፈጥና ጠፋች። በዚህ ሰዓት አዋርያት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሚያደርገውን ታምር አይተው ወርእዮሙ አርዳኢሁ አንከሩ ወይቤሉፎ በጊዜያ የፍሰት ዛቲ በለሳል ደቀ መዛሙርቱ አይተው ይቺ በለስ እንደምን ፈጥና ደረቀች፣ አንድም ፍሪ በምታገኝበት ጊዜ እንደምን ፈጥና ደረቀች ብለው አደነቁ። በዚህ ሰዓት ጌታችን አምላካችን እንዲህ ብሎ መለሰላቸው። ዋው ሰዓ አግዚ ኢየሱስ ወይቤሎሙ አማን እብለክሙ እመብክሙ ሃይማኖት ወይትናፍቁ። ጌታ መለሰ ሃይማኖት ቢኖራችሁ፣ ባትጠራጠሩ የምታደርቆ እጸበለስን ብቻ አይደለም አላ ለዝንቱ ደብር ለእመት ብልዎ ተንስ፣ ተንስ ወተወረው ውስተባይር ይከውለክሙ። ይህንን ተራራ ተነስተ ከባህር ግባ ብትሉት ይደረግላችኋል ብዬ እንዲደረግላችሁ በእውነት እነግራችኋለሁ። ወኩሎ ዘሰአልክሙ በጸሎት እንዘ ትትአመኑ ትነሱ አምናችሁ የለመናችሁት ሁሉ ይደረግላችኋል ታገኛላችሁ። በተመሳሳይም የማርቆ በማርቆስ ወንጌል ምዕራፍ 11 ቁጥር 12 ላይ ወበሳኔታ ወፂኦ ቢታንያ ርህበ በንጋውም ከቢታንያ በወጣ ጊዜ ተራበ ወርእ የበለሰ እምርሁ ቆባቲ ቆጽ በሩቅም ቅጠል ያላት በለስን አይቶ፣ ወሖረ ይርአይ እመቦ ዘይረክብ ፍሬ በውስቴታ በእርሷ ፍሬ ያገኝ እንደሆነ ሄደ። ወበጺሆ አብሃ አልቦ ዘረከበ ዘእንበለ ቆጽ ባሕቲቱ ወደ እርሷም በደረሰ ጊዜ ከቅጠል ብቻ በቀር ያገኘው ነገር የለም። እስመ ኢኮነ ጊዜሁ ለበለስ የበለስ ወራት አልነበረምና። ወአውሥአ ወይቤላ አልቦ እንከ ዘይበል ፍሬ እምኔኪ ለዓለም ለዘላለሙ ከአንቺ ፍሬ የሚበላ አይኖር፣ አላት። ወሰምዕዋ አርዳይሁ ደቀ መዛሙርቱም ሰሙ። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሓን ለቅድስተ ቅዱሳን ክብር ምስጋና ይግባት፣ አሜን።